እግዚአብሔር መንፈስ ምን ይለኛል? አንደኛ እንዲያብድ ነበረ፣ መጀመሪያ ታቀደው አብዶ ቤቱን እንዲጠላ ከአንቺ ጋር እንዳይግባባ ነገሮች ሁሉ ጥሎ እንዲወጣ። እሱን አልችል ሲለው በመኪና ሊገድለው አሰበ፣ አልቻለም። ትላንት ከመኪና አደጋ ተረፍኩ ብሎኛል። ትላንት ጠላት ካለበት ሊያፈናቅለው ፈለገ። እግዚአብሔር እሱ በማያቅ ከመንግስት እጅ አምስት መቶ ካሬ ተፈርሞ ይሰጠዋል። አሜን። እውነት ነው። እየጠበቀ ነው። እዚህ ጋር ያምሻል አይደለ? አሁን ሄደሽ ብታዩ ዶክተሮች እስካን አርጋችሁ ዩ ጥቁር ትንሽዬ ጠጠር ነው ያለችው። አሁን ግን በሽንት በኩል ቢጫ ሽንት መስሎ ይወጣል። አሁን ከዚህ ሰዓት ጀምሮ በመላ ዓለም የምትገኙ በቤታችሁ በሚበላ በሚጠጣ፣ በልብሳችሁ የተደገመ ዛሬ ድግምቶ ፈረሰ፣ ፈረሰ። ሰዎችን ሳፖርት የማድረግ ልብ አለሽ፣ የመደገፍ አንቺ የደገፍሻቸው ግን ይነሱብሻል። አሁን ትሞ በተለይ ሁለት ሺ አስራ አምስት አስራ ስድስት አስራ ሰባት የሞት አዋጅ የነበረበት ዓመታቶች ባለቤቴ ይታመማል በጣም ይታመማል። ያንን የሞት አዋጅ እግዚአብሔር እያሻገረ እዚህ አደረሰን። እውነት ነው። አሁን ከባለቤትሽ እውነት ነው። ዛሬ የሞት አዋጅ ይሻር። አሜን አሜን። ይሻር ወይ ይሻር እዚህ ከመካሻ ላይ በላ የሞት አዋጅ ይገለበታል። የሞት አዋጅ ይገልበት ይገልበጥ። አሁን እሱን አልችል ሲለው በመኪና ሊገሉ አሰበ። ከመኪና አልቻለም። ትናንት አደጋ ተረፍኩ ብሎኛል። ትናንት መንፈስ ዓለምና ያለው በእሱ የሆነ ጉዳይ ላይ ሰዎች ቀንቶ አጠገቡ ያሉ ሰዎች ቀኑና በ25750 ብር ድግምት አሰሩ። በደንብ ስሜ ድግምት ካሰሩ በኋላ ከነሱ መካከል አንድ ቄስ ቤተሰብ ያሉ ሰው አለ። ከኔ ጋር እግዚአብሔር መንፈስ ምን ይለኛል? አንደኛ እንዲያብድ ነበረ፣ መጀመሪያ ታቀደው አብዶ ቤቱን እንዲጠላ፣ ከአንቺ ጋር እንዳይግባባ፣ ነገሮች ሁሉ ጥሎ እንዲወጣ በጣም ትልቅ ደረጃ ይደርስ ነበረ። ከነበረበት ሌቭል ነው ያወረዱት። እውነት ነው። ሰዎችን የሚወድ ልባለሁ፣ ለሰዎች ነው ዘመኑን የኖረው። እውነት ነው። ለራሱ ሳይኖር ለሰው የኖረ ነው። ትክክል ነው። እግዚአብሔር እንደዚያ ልክ ሰው ይለኛል። እውነት ነው። ጠላት ካለበት ሊያፈናቅለው ፈለገ። እግዚአብሔር እሱ በማያቅ ከመንግስት አምስት መቶ ካሬ ተፈርሞ ይሰጧል። አሜን። እውነት ነው። እየጠበቀ ነው። እየጠበቀ ነው። የእግዚአብሔር ኤንጅል መልአክ ደብዳቤ አየው። ደብዳቤው ደብዳቤ ከፍቼ በምመለከትበት ሰዓት እግዚአብሔር እንደዚህ ይለኛል ተለቀቀ ሚል። አሜን፣ አሜን፣ አሜን። በእምነት የሚባል ሰው መንፈስ ዓለም ላይ አየው እ በእምነት የሚባል ሰው መንፈስ ዓለም ላይ ተመለከትኩና የዛሬ አራት ዓመት አየሁ። የዛሬ አራት ዓመት አራት ዓመት ውስጥ ንግድ ስራ ታውቂያለሽ አይደለ? የሆነ ንግድ ጋር የተገናኘ ሰው አየሁ። ከእኔ ጋር ነሽ። አሁን ምጸልይልሽ ለማህጸንሽም ነው። ሁለት ደግሞ ወገብሽ እንዲለቀቅ ነው። ማህጸንሽ ውስጥ ጠላት ጠጠር አስቀምጠዋል። ይሄ ደግሞ የአራት አራት ዓመት ኬዝ ነው የምናገረው። አንድ በእምነት የምትባል መንፈስ ዓለም ላይ አየውና መንፈስ ዓለም ከኔ ጋር ነሽ። የምነግሮሽ በደንብ እንዲገባች በእምነት የምትባለው አራት ዓመት ነጋዴ ነበረች። ንግድ ስራ ላይ ያለች ነገሮቿ ሁሉ ወደ አንቺ ጭንገፋ እየወረወረች አየው። ከዛን አሁን እሷ ሂዳለች አጥገብሽ የለችም። በደንብ ስሚ ፍራዲ ካቫኒ አሳባር ዳሊቫኒያ የዛሬ አራት ዓመት የት ነበርሽ ነበርእ ባህር ዳር ነው የኖርኩት እና ተቀይሬ የመጣሁት ክረምት ነው። ሁለት ሺህ ስንት ነው ያልኩሽ? ት ውአ ይህ በደንብ ስሙ። በዚህ አራት ዓመት ውስጥ አብደሽ እንድትሄጂ ነው የተፈለገ። እየሰማሽ ነው አይደል? ከሰው ጋር በሰላም እንዳትግባቢ ነው ጥላት የሚፈልገው። ነገሮች ሁሉ እንዲታሰር ነው የሚፈልገው። እግዚአብሔር ግን ዛሬ ያስፈታሻል። ሐኪም ቤት መቼ ነው የሄድሽው? ባለቤት ያመዋል፣ አርብም እንሄዳለን። በየጊዜው ጦር ኃይሎች ቀጠሮ አለው። በየጊዜው ጦር ኃይሎች ወሩ በየወሩ ይሄዳል። ይሄ ሰላም ነው አደላ ምንሽን እዚሁ ጋር ያምሻል። መንፈስ ዓለም ላይ የዛሬ አራት ዓመት ተደግሞ የተሰጠ ድግምት ስለማይ ነው እግዚአብሔር አሁን አፈርሰዋለሁ አለኝ። ይፍረስ፣ ይፍረስ። አንደኛ በፍሬ እንዳትባረክ ሄደው ጠላት የሚፈልገው ነገር ሁሉ እንዲተሳሰር ነው የሚፈልገው። ከዚህ ጸሎት በኋላ ድግምታችሁ ይፈርሳል። አሜን፣ አሜን። የእኔ ጌታ ነይ ማራቫዳጋቫ የባለቤትሽ ፎቶች ይዘሻል ነው እሷ ህይወት ላይ ማጸኗ ውስጥ የተቀመጠ ጠጠራ ያለው አራት ዓመት የተደገመ ድግምት ነው አሁን ሂደሽ ብታዩ ዶክተሮች እስካናድርጋችሁ ዩ ብት ጥቁር ትንሽ የጠጠር ነው ያለችው አሁን ግን በሽንት በኩል ቢጫ ሽንት መስሎ ይወጣል። አሁን ከዚህ ሰዓት ጀምሮ በመላ ዓለም የምትገኙ በቤታችሁ፣ በሚበላ በሚጠጣ፣ በልብሳችሁ የተደገመ ዛሬ ድግምቶ ፈረሰ፣ ፈረሰ። ትልቅ ቦታ ሊሰጠው ነው። አሜን ይስጠው፣ አይደለ፣ ይስጠው። አሜን አሁን የት ነው ያለሱ? እሱ ይማራል። ማታ ማታ ደሞ ይሰራል፣ ሌሊት ይሰራል። ሌሊት የመውጣቱ ጊዜ እየደረሰ ነው። ከኢትዮጵያ በሰው እርዳታ አሜን፣ ስኮላር በሚባል ነገር አሜን፣ አሜሪካ ሲገባ ይቻላል። አሜን፣ ምኞቴ ነው። አሜን፣ ይሂድ ይሂድልኝ። አሜን፣ ለአንቺ በረከት ይሆናል። አሜን፣ ለቤትሽ በረከት ይሆናል። አሜን፣ ማዳቫን ያስ አሜን። አሁን በሉ እስኪ ጊዜዬ ነው፣ ጊዜ ነው። ጊዜሽ እንደሆነ ታምኛለሽ። አሜን፣ አምኜ ነው የመጣሁት። ይሁሽ እስኪ፣ የእኔ ጊዜ ነው። በሉ አንተ ማርተኛ በዩ አንተ ሟርተኛ ከዚህ ሰዓት ጀምሮ ከዚህ ሰዓት ጀምሮ አትይዘኝም፣ አትይዘኝም በኢየሱስ ስም አትይዘኝም። ታደሰ ደብረ ዘይት ነው ያለው፣ ፀሐይም ደብረ ዘይት ነው። ድግምቱ አሁን ይፈርሳል። ይሄ ታደሰ ነው

እስፔሻሊ እንዳትራመጅ ነው ጥራት የሚፈልገው። ከተቀመጥሽበት እንዳትነሽ መድረኩ ላይ ውጭ ጊዜ ነው፣ በያ ጊዜ ነው። ይኸው አሁን ከዚህ ስትሄጂ ታደለች የምትባል ትደውልልሻለች ለች ከእሷ ቀጥሎ ደግሞ ሰርካለም የምትባል ሴት አለች ትደውልልሽና በዘመንሽ የዛሬ አስራ አምስት አመት የተካርሽውን እግዚአብሔር ሊክስሽ እየመጣ ነው። አሜን። ልጆችሽን ደግሞ መሬት ላይ አውርቁ። አሜን። በተለይ እችኛው ሴት ልጅ አንቺ ነች። የሆነ ዝማሬ ያገኛ ታየ። ስሟም ከዚህ ቀን ጀምሮ ዲቦራ ነው። አሜን። እግዚአብሔር እቀባታለሁ። አሜን። በአለም መድረኮች ላይ አሜን፣ አቆማታለሁ ልጅሽ በጣም በቅርብ ጊዜ ውስጥ አሜሪካ ገብቶ፣ አሜን አሜን። ከእኔ ጋር ናችሁ አሜን። ቤቷ የቅባት ቤት ነው ይለኛዋል። አሜን ልጅ ትፈልጊያለሽ? አዎ ማራቫኒያስ ፓስፖርት አወጣችሁ። ፓስፖርታችሁን የት አስቀምጣችሁ የረሳችሁ? ዛሬ ፓስፖርታችሁ ይፈለጋል። አሜን አሜን። እሺ እጅን እንደ ፓስፖርት ከፍ አድርገው፣ ከፍ አድርግ? አምላኬ ሆይ በነዚህ እጆች ላይ የአሜሪካ ቪዛ የአውሮፓ ቪዛ ታተመ። ሆነልሻል። ተባረኪ።